ንቅሳት በክርስትና እንዴት ይታያል? ንቅሳትን የሚከለክል የመጽሐፍ ቅዱስ ጥቅስ ካለ ቢብራራልኝ የሚል ጥያቄ መጥቷል። ጸጋና ሰላም ይብዛላችሁ ወገኖቻችን። ይህንን መልእክት የምትሰሙ ሼር ኮፕ ሊንክ እያደረጋችሁ ለሁሉም ሰው አድርሱ፣ ሁሉም ሰው እንዲማርበት ማለት ነው። አሁን ባለንበት ዘመን ሴቶችም ወንዶችም የተለያየ የሰውነት ክፍላቸው ላይ የተለያዩ ነገሮችን ይነቀሳሉ። ግማሹ ሃይማኖታዊ ነገር ይነቀሳል። መስቀል ይነቀሳል። ጌታችን ኢየሱስ ክርስቶስ ቀራኔው ላይ እንደተሰቀለው ሆኖም ይነቀሳለ። መቁጠሪያ እጁ ላይ የያዘ መስሎም ይነቀሳለ። ምስለ ፍቅር ወልዳን ይነቀሳለ እና ለምን ተብሎ ሲጠየቁ ለዛ ነገር ፍቅር ስላለን ነው፣ ስለምን ወደው ነው ብለው ይመልሳሉ ማለት ነው። ግማሹ ደግሞ መስቀልን ስለምወድ ነው የተነቀስኩት። እኔ ኮ ጌታን የተነቀስኩት ስለምወድ ነው፣ መቁጠሪያ የተነቀስኩት ስለምወድ ነው፣ እመቤታችንን የተነቀስኳ ስለምወዳት ነው ይላሉ፣ ለምን ተብለው ሲጠየቁ ማለት ነው። ነገር ግን ይሄ ነገር ልክ አይደለም፣ ምክንያቱም እመቤታችንን የሚወዳት ከሆነ አንድ ሰው በመነቀስ አይደለም ፍቅሩን መግለጽ ያለበት ማለት ነው። ጌታን የሚወድ ከሆነ አንድ ሰው በመነቀስ አይደለም ፍቅሩን መግለጽ ያለበት ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ስናነብ፣ ብትወዱኝስ ትእዛዜን ጠብቁ ይላል። ጌታን የሚወድ ሰው ትእዛዙን ነው ተጠበቀ እንጂ ሰውነቱ ላይ በተለያዩ ቀለሞች ሰውነቱን አድምቶ በሰውነቱ ላይ ስለሰለው ፍቅሩን ይገልጻል ማለት አይደለም። እንደውም የበለጠ ወንጀሉ ነው የሚብሰው ማለት ነው እና በሃይማኖት የተገባ አይደለም ማለት ነው። ንቅሳትን የሚከለክል መጽሐፍ ቅዱሳዊ ጥቅስ አለው ወደሚለው ስንመጣ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 ላይ እንዲህ ተብሎ ተጽፏል ማለት ነው። ስለሞተውም ስጋችሁን አትንጩ፣ ገላችሁንም አትነቀሱት፣ እኔ እግዚአብሔር ነኝ ይላል እግዚአብሔር ማለት ነው። ስለዚህ በግልጽ ቃል በቃል እግዚአብሔር እዚህ ላይ ንቅሳት እንደማይፈቀድ ተናግሯል ማለት ነው። ሌላኛው ደግሞ በሃይማኖት አበው ምዕራፍ 21 ቁጥር 19 ሰውነትን መነቀስ ኃጢአት ነው የሚል ቃል አለ ማለት ነው። ስለዚህ ባጭሩ ሰውነትን መነቀስ የተገባ ነገር አይደለም ማለት ነው። በህትማማች ቤተ ክርስቲያን በሚባሉት በምስራቅ ኦርቶዶክሶች በራሽያ በአርመን እንዲሁም ደግሞ በግብፅ ኮፕቲክ ቤተክርስቲያን የተለያዩ አባቶች የተነቀሱ ልናይ እንችላለን። እንዲሁም በሀገራችን የተነቀሱ ሰዎች ልናይ እንችላለን። እና በሶስተኛውና በአራተኛው መቶ ክፍለ ዘመን በዘመነ ሰማዕታት ማለት ነው። ብዙ ስቃይ፣ ብዙ ችግር ያደርሱባቸው ነበር እና በአደባባይ አውጥተው ሲሰይፋቸው እና ሲገድሏቸው ያን መስቀል እያሳዩ ምስክር ሆነው ይሞቱ ነበር ማለት ነው። ለመናገር ጊዜ ስለማይሰጧቸው ያን በግንባራቸው ላይ ተነቅሰው በእጃቸው በዚህ ላይ ተነቅሰው ለሰዎቹ እያሳዩ በአደባባይ ይሰየፉ ነበር ማለት ነው። ለምስክርነት ያነውን በጸሎት እግዚአብሔር እንጠይቀው ነው ማለት ነው እንጂ በድፍረት ተነስቶ መነቀስ ተገቢ አይደለም ማለት ነው። ስለ ንቅሳት ሲነሳ ማረሰው አሳዛኝ ታሪክ አለ። የሆነ ጊዜ ላይ የሆኑ ጥንዶች ነበሩ እና ተጋብተው ከጫጉላ እንደወጡት ሰሞን ልጅቷ ሄዳ ትነቀሳለች ማለት ነው። እና ንቅሳቱ ደግሞ የማይገባ ቦታ ላይ ነበር የተነቀሰችው ማለት ነው። እና ባልየ ያን ነገር ሲያይ ከባድ ጭቅጭቅ ተፈጠረ። ወደ ሽማግሌ ሄዱ ማለት ነው እና ሽማግሌዎች ሲጠይቋቸው ሰውነቷን የማይገባ ቦታ ላይ ተነቅሳለች፣ የነቀሳት ደግሞ ወንድ ነው። ስለዚህ የማይገባ ቦታ ላይ ሰውነቷን ገልጣ የተነቀሰችው ከሰውዬው ጋር የሆነ ነገር ቢኖራት ነው እንጂ ብሎ ወደማይሆን ነገር ቆልምሞ ከሚስቱ ጋር ተጣላ ማለት ነው እሷም ተንኮል አስባ ላይሆን ይችላል። እንግዲህ ያንን እግዚአብሔር ይወቀው። ባጭሩ ግን ለሽማግሌዎቹ ከእሷ ጋር መኖር አልፈልግም አለ። ዛሬ ገና ከጫጉላ እንደተነ እንደወጣን ለወንድ ሰውነቷን ገልጣ ተነቀሰች እና ይህን ነገር መቀበል አልችልም። ሽማግሌዎቹ ደግሞ ምን ይበሉ? ቢሸመግሉትም ሊሰማቸው አልቻለም። በዚያ የተነሳ ተለያዩ ማለት። ከሆነ ጊዜ በኋላ ልጅቷ ሌላ ባል አግብታ ወለደች። ስትወልድ አንድ ጡቷ ወተታ አመጣለ ማለት ምክንያቱም የተነቀሰችው ጡቷ ነበር እና ያን የተነቀሰችው ጡቷ ወተታ አላመጣላትም ለልጇ ማለት ነው። ወደ ሕክምና ምናምን ሄዳ ስትነሳና ምርመራ ሲደረግበት ምናልባት ዶክተሮቹ ስትነቀሽ ጉዳት ደርሶበታል፣ የማይሆን ሰውነትሽ ነክተውታል ተባለች ማለት እና እንደዚህ አይነት ታሪክም አለ። ነው ለጤናም ራሱ ለሰውነትም ጥሩ አይደለም ማለት። በመስቀል ጌጥ አጌጣለሁ ማለት በመስቀሉ የዋለውን ክርስቶስን መልበስ እንጂ መጽሐፍ ቅዱስ ክርስቶስን ልበሱት ይላል እንጂ መስቀልን ተነቀሱ፣ ክርስቶስን ተነቀሱ አይደለም። መስቀል ወዳለሁና ብለህ በመስቀል ፍቅሬን እገልጻለሁ ለመነቀስ ትልቅ ወንጀል ስለሆነ ማለት እና መነቀስ ተገቢ አይደለም። በዚህ ዘመንም እያየን ነው፣ ብዙ ሰው ይነቀሳል። ለምን ሲባል ከውጭ አየውን ነው አገር በራሱ ላይ ማድረግ የሚፈልገውና ይህ ነገር ተገቢ አይደለም። መነቀስ ከውስጥ ነው፣ ከልብ ጌታን መንቀስ ከልብ ላይ ነው። መቤታችን ፍቅር ካለ መንቀስ ያለበት በልብ ላይ ነው፣ በጡንቻ ላይ አይደለም።